የኮሪደር እና የወንዝ ዳርቻ ልማት አስተዳደር ምክትል ኃላፊ ናቸው። በቅድሚያ ስለመጡ በጣም እናመሰግናለን። እኔም አመሰግናለሁ። አዎ ምናልባትም እንግዲህ አዲስ አበባ በተለይ ባለፉት አመታት በርካታ ስራዎችን ሰርታለች። የኮሪደር ልማት ከዚህ በተጨማሪ የወንዝ ዳርቻ ልማት ደግሞ የከተማዋን ውበት ማስፋት፣ ማጉላት ከዚህ በተጨማሪ ዓለም አቀፍ ተወዳዳሪ ማድረግ ብቻ ሳይሆን በስራ እድል ፈጠራ ከዚህ በተጨማሪ በኢንቨስትመንት ማስፋት ላይ የራሱ ሚና እንዳለው ይታመናል እና ምናልባት የመጡ ለውጦች እንዴት ይታያሉ? እንዴትስ ይገለጻሉ? በጣም ጥሩ። አዲስ አበባ እንደሚታወቀው የዓለም የፖለቲካ ማዕከል ነች። እንደሚታወቀው የአፍሪካም እንደዚሁ የፖለቲካ ማዕከል ነች። የኢትዮጵያ ኢኮኖሚም የፖለቲካ ማዕከል እንደሆነች ይታወቃል። ሶ እያንዳንዱ ምንሰራው ስራ እነዚህ ሚናዎቿን በሚመጥን ደረጃ እንዲሆን ይጠበቃል። የኮሪደር ልማትም የወንዝ ዳርቻም ለነዋሪዎቿ ምቹ የሆነች ከተማን፣ ለጎብኚዎቿም ሳቢ እንድትሆን የሚያስችል ነው። ይህ በአጠቃላይ እንደ ዓላማ ቢያዝም በተከታይነት ሊሳኩ የሚገባቸው ጉዳዮች በዝርዝር ይታወቃሉ። አንደኛው የኢኮኖሚ ፋይዳቸው የታወቁ ፕሮጀክቶች ናቸው። ለምሳሌ በኮሪደር የሚሆን በወንዞች ዳርቻ የምናደርገው የልማት እንቅስቃሴ የከተማዋን አጠቃላይ የስራ እድል መፍጠር አቅም በከፍተኛ ሁኔታ የሚያሻሽል ሆኖ እናገኘዋለን። ለአብነት ያህል እንኳ እንግዲህ በመጀመሪያው የኮሪደር ልማት በቀጥታ 50 ሺህ የስራ እድል ፈጥሯል። ይህ ማለት አሸዋ ከሚሸጠው ድንጋይ ከሚያቀብለው በሳይት ቆሞ ከሚያሰራ መሐንዲስ ያንን ስራ እስከሚሰራው ተቋራጭ ችግኝ እስከሚያቀርቡና ችግኝ እስከሚተክለው ችግኙን እስከሚንከባከበው ድረስ ያለውን ለአንድ ጊዜ በዘላቂነት የሚፈጠር የስራ እድል ነው። በሁለተኛው ኮሪደር 129 ሺ የስራ እድል በቀጥታ ተፈጥሯል። ይህ ብቻ አይደለም። ለምሳሌ በወንዝ ዳርቻ የተደረገውን የልማት እንቅስቃሴ ከወዲሁ እያመጣ ያለውን ነገር ማየት እንችላለን። ከንጦጦ ፍሬንድሺፕ ፒኮክ ያለውን አንደኛውን በቀጨኔ የወንዝ ዳርቻ ላይ የሚደረገውን የልማት እንቅስቃሴ ስናየው አሁን በዚህ ወቅት 24 ሺህ ቀጥተኛ የስራ እድል ፈጥሯል። በየዕለቱ በዚህ ስራ ላይ የሚሳተፉ ዜጎች ቁጥር ማለት ነው። ያ ብቻ አይደለም። በከተማችን ወንዞችን ለመጠበቅ ተብሎ የተያዘ ወይም የተተወ የተተወ ከ4000 ሄክታር በላይ ቦታ አለ። ግሪን በፈር ተብሎ ወንዞችን ከየትኛውም ብክለት ለመጠበቅ ተብሎ የተከለለ ቦታ ነው። ነገር ግን በተለያየ ጊዜ በከተማው እድገት ሂደት ውስጥ እነዚህ ቦታዎች የተጠበቁ አልነበሩም። ይሁንና ወንዞቹ ለከተማው ጸጋ ሆኖ ሳለ በመበከላቸው በመወረራቸው እና ለጎርፍ ተጋላጭ በመሆናቸው የተነሳ በዚህ አካባቢ የነበሩ ኢንቨስትመንቶች ለምሳሌ ትላልቅ ሕንፃዎች ወይም ደግሞ ሌሎች የሆቴል አገልግሎቶች ቀድሞ ወደ እነዚህ አካባቢ ለመምጣት የነበረው ፍላጎት አነስተኛ ነው። ለአብነት እንኳ ብናነሳ ለመሸጥ እንኳ ወደ ገበያ በሚወጡበት ጊዜ ወንዝ ዳርቻ የነበረው ፕሮፐርቲ በጣም ዋጋው ዝቅ ያለ ነው። ወንዞቹ በሚለሙበት ጊዜ በቀጥታ ነው የወንዞች ዳርቻ አካባቢዎች ያሉ ህንፃዎች የቤት ኪራይን መውሰድ እንችላለን። የሽያጭ ሁኔታን ማየት እንችላለን። ወደ ወንዝ ፊታቸውን ያዞሩ የመኝታ ክፍሎች ሳይቀሩ የዋጋቸው የዕለት የኪራይ ዋጋቸው ከፍ ብሎ እናገኘዋለን ማለት ነው። ስለዚህ ወንዞች ዳርቻዎች ቀድሞ ከከተማው የተነጠሉ ምንም ኢኮኖሚ አገልግሎት የማይሰጡ ሆኖ የቆዩት በሚለሙበት ጊዜ ወደ ከተማው ኢኮኖሚ ስርዓት ይቀላቀላሉ። በወንዞች ዳርቻ ያሉ ነባር ሀብቶችም ዋጋቸው እንዲጨምር አፕሪሺየት እንዲያደርግ ያደርጋል። ተጨማሪም ኢንቨስትመንት ወደዚህ አካባቢ ለማድረግ የሚፈልጉ ባለሀብቶች ቁጥራቸው ይጨምራል ማለት ነው። ይሄ በቀጥታ ኢንትሪንሲክ ኢኮኖሚክ ቫልዩ የሚባለው ነው። ከዛ ባሻገር በወንዞች አካባቢ እና በአጠቃላይ በኮሪደር አካባቢ ባለው የመሰረተ ልማት መሳለጥ የተነሳ አጠቃላይ የከተማ የኢኮኖሚክ ኤፊሽንሲ እንዲያድግ ያስችለዋል ማለት ነው። ምክንያቱም አንድ ሰው ከቤቱ ተነስቶ ወደ ስራ ቦታ በቀለለ ወይም ባጠረ ሰዓት መድረስ በቻለ ቁጥር በስራው ላይ የሚያወጣውን የሚያሳልፈውን ጊዜ ይጨምራል። ይሄ በቀጥታ ዳይሬክትሊ በቀን የሚያመርተውን ፕሮዳክቲቪቲ ሌቭሉን መጨመር ይችላል ማለት ነው። ሌላኛው ከወንዝ ዳርቻም ሆነ ከኮሪደር ልማት ጋር በተያያዘ የከተማዋ የቱሪዝም ፍሰት እንዲጨምር ያደርጋል። ቱሪስት ከሀገር ውጭም ያለ በሀገር ውስጥም ያለ የቱሪስት ፍሰት በጨመረ ቁጥር በከተማ ውስጥ ያለውን እንቅስቃሴ ያነሳሳል፣ የኒሸት ያደርጋል ተጨማሪ ቫሊዩም አዲሽን እንዲኖር ያስችላል ማለት ነው። እንደ ምናልባት በተለይ እንግዲህ የእናንተ ተቋም እንደ መስሪያ ቤት ወንዞች ንጹሕ እንደሆኑ ከዚህ በተጨማሪ ደህንነታቸው የለም ወንዞች ደህንነታቸው እንዲጠበቅ በቀጣይም ደግሞ ትውልድ ተሻጋሪ እንደሆኑ ይሰራል። ከዚህ በተጨማሪ ኮሪደር ልማቱም በተመሳሳይ መልኩ ምናልባት በቀጣይ በተለይ ደግሞ የስራ ዕድልን ማስፋት ኢንቨስትመንትን ማላቅ ላይ የእናንተ ተቋምና መስሪያ ቤት ምን እየሰራ ነው? አው እንግዲህ ባለፉት ሁለት ዓመታት የተከናወኑ የኮሪደር ልማቶች አሉ። በመጀመሪያው አምስት የኮሪደር ፕሮጀክቶች ናቸው ወደ መሬት የወረዱት። እናም ደግሞ በከተማ ውስጥ አገልግሎት እየሰጡ ይገኛሉ ተጠናቀው ሁለተኛው በሁለተኛው ዙር ስምንት የኮሪደር ፕሮጀክቶች ተተግብረው አብዛኞቹ ተጠናቀው ወደ ተግባር ገብተዋል። በነዚህ ኮሪደሮች የተፈጠሩ የተዘጋጁ ሱቆች፣ ሬስቶራንቶች፣ ሌሎች የማህበራዊ አገልግሎት መስጫ ተቋማት ፓርኮችን ጨምሮ ቀጣይነት ባለው መልኩ የተቀላጠፈ አገልግሎት ለሕዝቡ እንዲያደርሱ ማስቻል አንደኛው ስራችን ነው የሚሆነው በኮሪደር ላይ የተገነቡ የመሰረተ ልማቶች እንደምታውቀው ከመሬት ስር ያለው የፍሳሽ ማስወገጃ ስርዓትን ጨምሮ የትራንስፖርት ሁኔታ ሊያሳልጥ የሚችለውን የአይቲ ኢንቴግሬትድ ትራንስፖርት ሲስተም እና ሌሎችም የካሜራ ስርዓቶች በአግባቡ እንዲሰሩ ማስቻል። ይህንን የሚቆጣጥ የሚከውኑ ተቋማት በተሰጣቸው ኃላፊነት መሰረት እና ደግሞ በከተማ በተቀመጠው ስታንዳርድ እና ጋይድ ላይን መሰረት ሁሌም በሚሻሻል የጥራት ደረጃ አገልግሎት እንዲሰጡ ማስቻል፣ መቆጣጠር የኛ ተቋም ኃላፊነት ነው የሚሆነው። ምናልባት የመጨረሻ የምናድርገው በተለይ እንግዲህ የኮሪደር ልማት ከዚህ በተጨማሪ የወንዝ ዳርቻ ልማት በዜጎች ኑሮ መሻሻል ከዚህ በተጨማሪ ከዘመኑት አለም መሰለፍ ላይ ምን አይነት ሚና ይኖረዋል? ምን አይነት ፋይዳ ይኖረዋል? ከዚህ በተጨማሪ ደግሞ በቀጣይ በተለይ አጠቃላይ ሙሉ ኢኮኖሚ መነቃቃትን ከማምጣት አንጻርስ እንዴት ይታያል? የሚለው የመጨረሻ እናድርግ። በጣም ጥሩ። እንደዚህ አይነት ፕሮጀክቶች በተለይ ደግሞ የወንዝ ዳርቻ የወንዝ ኮሪደርም ልንለው እንችላለን የመንገድ ኮሪደርም ተከትለው የተከናወኑ የልማት ፕሮጀክቶች ከዛ ባሻገር ደግሞ እንደ ፒያሳ ያሉ የመልሶ ማልማት ፕሮጀክቶች በከተማችን ላይ ሊያመጡ የሚችሉት ማህበራዊ፣ ኢኮኖሚያዊና ስነ ምህዳራዊ ፋይዳዎች በቀጥታ በሁለት ካታጎሪ ሊነሱ ይችላሉ። አንደኛው ኢንትሪንሲክ የሚባለው በቀጥታ ከፕሮጀክቶቹ ጋር ተያይዞ የሚፈጠሩ ፋይዳዎችን የሚያሳይ ነው። አንደኛው ቅድም እንዳልኩት ቀጥታ የስራ እድል መፈጠር ነው። ሁለተኛ የኢንቨስትመንት መነቃቃት ነው። ሶስተኛው የከተማዋን በሀገር ውስጥ ብቻ ያላትን ተወዳዳሪነት አይደለም፣ በዓለም አቀፍ ደረጃ ያላትን ኮምፓራቲቭ አድቫንቴጅ ማስጠበቅ ማክሲማይዝ ማድረግ እና አጤን ማድረግ የሚያስችላትን ነገር ማሳካት። ይሄ በቀጥታ ኢንትሪንሲክ ኢኮኖሚክ ቫሊዩ እንለዋለን። ኤክስትሪንሲክ ደግሞ የምንላቸው አሉ። ከተማዋ ጤነኛ ስትሆን ለምሳሌ የወንዞች መልማት ከወንዞች ጋር ተያይዞ ይከሰቱ የነበሩ ተላላፊ በሽታዎች እንዲቀነሱ ባረግን ቁጥር ከወንዞች ጋር በተያያዘ ይከናወኑ የነበሩ የከተማ ግብርና እንቅስቃሴዎች ጤናማ እንዲሆኑ ባስቻልን ቁጥር በወንዞች አካባቢ ይከሰቱ የነበሩ የወንጀልና ሌሎች ክስተቶችን በቀነስን ቁጥር የከተማዋ አጠቃላይ የህብረተሰብ ጤና መሻሻል ይመጣል። የህብረተሰብ ጤና በተሻሻለ ቁጥር ለህክምናና ከዛ ጋር ተያይዞ ሊመጡ የሚችለውን ወጪ በቀጥታ ይቀንሳል። ዜጎች ጤነኛ በሆኑ ቁጥር ደግሞ በየእለቱ በሆስፒታልና በሌላ መንገድ ሊያሳልፉ የሚችሉትን ጊዜ በምርት በስራ ላይ እንዲያሳልፉ ያስችላል። ይሄ ምን ያሳድጋል ማለት ነው። በአጠቃላይ የከተማውን አጠቃላይ ምርት በየእለቱ ብሎም በየአመቱ ለማሻሻል ያስችላል። ሌላኛው ቅድም እንደጠቀስኩት አዲስ አበባ ሀገራዊም አህጉራዊ ዓለም አቀፋዊ ሚና አላት። ይሄ የተጨበጠ ጥቅም እንዲያመጣ ካስፈለገ ከተማዋ በዛ ቁመና ላይ እንድትገኝ ያስችላታል ማለት ነው። አንደኛው ሊሆን የሚችለው አዲስ አበባ እነዚህ ዓለም አቀፍ ድርጅቶች በመኖራቸው የኮንፈረንስ ቱሪዝም ለምሳሌ አንደኛው የታወቀ የኢኮኖሚ ሴክተር ነው። ይሄን ለማሳካት የወንዝ ዳርቻው በለማ ቁጥር የኮሪደሮቹ በዚህ መንገድ በአማሩና አስፈላጊ መሰረተ ልማት በኖራቸው ቁጥር ተመራጭነቷ እየተረጋገጠ እነዚህን ዓለም አቀፋዊ ተቋማት የማቆየት አቅሟ እየጨመረ፣ ሊጎበኙ የሚመጡ ቱሪስቶች አንድ ቀን ብቻ ሳይሆን ሰፋ ላለ ጊዜ በቆዩ ቁጥር ያላቸውን ሀብት አዲስ አበባ ላይ ለማውጣትና ኢንቨስት ለማድረግ ምቹ ሁኔታን እንፈጥራለን ማለት ነው። ስለዚህ ዘላቂ የሆነ የኢኮኖሚ ስርዓትን ለመገንባት የኮሪደሩም የወንዙም ልማት እጅግ አስፈላጊ ነው። ሌላኛው ከተማዋን ሪዚሊየንት እና ሰስተናብል የሆነች ሰስተናብል ዘላቂ ልማቷ የተረጋገጠባት ከተማ እንድትሆን ባስቻልን ቁጥር ከጎርፍ ጋር ተያይዞ ሊጠፋ የሚችለው ሀብትና ንብረት እሱን ይቀንሳል ማለት ነው። ስለዚህ ከተማዋ ያላትን ነገር ሁሉ ለጠቃሚ ነገር የምታውል ምንም አይነት ብክነት ወይም ደግሞ አነስተኛ ብክነት ያላት ከተማ እንድትሆን ያስችላታል። እሺ አቶ ዋለልኝ ደሳለኝ የኮሪደርና የወንዝ ዳርቻ ልማት አስተዳደር ምክትል ኃላፊ፣ ስለሰጡን ሀሳብ አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ።